ነቢዩላህ እስማኤል ሊታረዱባት የነበረችው ቦታ ነው። ራፊል መናም አን ያዝበሁከ ፈንዞር ማዛ ተራ ልጄ ሆይ እኔ አንተን ላርድህ በህልሚ አይቻለሁና ታስጅ ያለሁና ምን ትላለህ ብለው ሲሏቸው ቃለ ያ አበቲ ፍዓል ማ ትዑመር ሰተጅዱን ኢንሻላሁ ምን ሳቢሪን አባቴ ሆይ የታዘዝከውን ፈጽም፣ ከታጋሾች ሆኜ ታገኘኛለህ በማለት ነቢዩላህ እስማኤልም ትዛዙን ለመፈፀም ነቢዩላ ኢብራሂምም ደግሞ ይህን ነገር ተግባራዊ ለማድረግ የሄዱበት ተራራ ቦታው ይሄ ነው። ይቺ ቦታ ላይ ድበረ ልክ ሲደርሱ ፈለማ አስለማ ወተለሁ ልልጀቢን ወናደይናሁ አያ ኢብራሂም ቀድ ሰደቅተ ሩዑያ ይላልላ። ልክ ልጅም ለምታረድ አባትም ለማረድ በሚቀርቡበት ሰዓት ላይ ልጅ ፊቱ በጀርባ ወክል ነበር፣ ነቢዩላህ እስማኤል የተኙት የነበረው እና ነቢዩላህ ኢብራሂም ከላይ እየዘገዘጉ ልክ ሊሞክሩ ሲሉ አይን አይናቸውን እያዩ አላስችል ሲላቸው ነቢዩላህ እስማኤል አባቴ ሆይ እንደው የአባትነት አንጀት ፊቴን እያየህ አላስችል ብሎ ከአላህ አምር ከአላህ ትዕዛዝ እንዳታፈነግጥ እፈራላለሁ እና ይህንን ለመፈጸም እንዲያመቼ ደግሞ በፊቴ ድፋኝ በማለት አዘዟቸው። እነቢዩላህ ኢብራሂምም ይሄን አደረጉ። ደፍቷቸው ከዛ ቢላዋን አስቀምጠው አንገታቸው ላይ መዘግዘግ ሲጀምሩ እንቢ አለ ቢላው። ወይም አንገታቸው ላይ አላህ የሆነ ነገር እንዲጠቀልል አደረገና አንገታቸው እንዳይነካ አላህ አደረገ። ፈተና ነው። አላህ ከነሱ መታረድ ምን የሚፈልገው ነገር የለም። ግን በዚህ ወቅት ላይ እሳቸውም ትእዛዙን ፈጻሚ ልጅም መርሐባ ማለታቸውን አላህ ይሄን ነገር ልክ ያረጋገጠ ጊዜ መጀመሪያም ያውቃል። ወናደይናሁ አያ ኢብራሂም ከሰማይ ሙክት የሆኑ በጎች ከጀነት መጡና በዛ በግ ኢስማኢል ተቀየሩ። ወይም ደግሞ ይሄ በግ ለመስዋዕትነት እንዲቀርብ ታዘዙ። ከዛ በኋላ አላህ ሱብሓነሁ ወተዓላ ወፈደይናሁ ቢዚብሒን ዓዚም የሚለው ይሄ ነው። ፊዳ ሆነ ለነብዩላህ ኢስማኢል በትልቅ በግ ፊዳ እንዲሆኑ ተደረገ። በእሳቸው ፋንታ ያ በጉ ታረደ ማለት ነው። እሳቸውም ልጃቸውም ይህንን ፈተና አለፉ። ወይ ኢብራሂም አለዚ ወፋ ኢብራሂም ብሎ ማለት ቃሉን የሞላው ኢብራሂም ብሎ አላህ ቁርአን ላይ ይገልጻል፣ የአላህን ቃል እንግዲህ በአላህ ላይ ምንም የማይደራደሩ የአላህን ቃል የሚፈጽሙ የሆኑ ልጅን የሚያክል ነገር እንኳን የበኩር ልጅ ነው፣ በስለት የተገኘ ልጅ ነው፣ በእድሜ መጨረሻ አካባቢ ላይ የተገኘ የሆነ ልጅ ነው፣ አንድና የአይን ማረፊያ የሆነ ልጅ ነው። ነገር ግን ከአላህ የሚበልጥ ነገር አለመኖሩን ያሳዩበት የሆነ ተአምራዊ የሆነ ቦታ ነው። መካ ላይ ስትሄዱ ይህንን ቦታ ሳታዩ እንዳትመጡ እላለሁኝ፣ አደራ እላለሁኝ።